ትንያያቸው ነገሮኝ! ሀገሯ ወዴት ነው ቦታ ማደሪያ ዋን ስፈልግ እኔ ማለፌነው ላገኛት በዳክል እግሮቹ አፋና ከሰው ዘር ራቀ የቤተ ክርስቲያናችንን ጉዳይ በሚመለከት የት ነው ያለ ነው በሚለው ትንሽ አጠር አድርጌ ሰምራዝ ላደርግላችሁ እወዳለሁ። ያው ባለፈው ከሁሉም እንደምታውቁት እኛ የሃይማኖት ህግ አፍራሾች አይደለንም። የሽማግሌዎችንም ምክር የማንሰማ ሰዎች አይደለንም። በውስጥ ሽምግልናም ለመስማማት ያልፈለግን ሰዎች አይደለንም። ስላልሆነልን ነው እንጂ ያም ስላልሆነ በግድ ወደ ሀገሪቱ ህግ ወደ ቻሪቲ ኮሚሽን ሄደን ከቻሪቲ ኮሚሽን የተጻፈውን ደብዳቤና አክሽን ፕላን ሁላችሁም የምታስታውቱት ነው። ሰርቲፈርስ ዲሰምበር ናይንቲንዘፍ የተጻፈው እሱም ቢሆን የሚያዘው ሃይማኖታቸውን ህግ አፍርሱ፣ እነሱ እንደሚሉት የሃይማኖታቸውን ህግ አፍርሱ የሚል አይደለም። እሱም ያለው ምንድን ነው ቁጭ ብላችሁ ተነጋግራችሁ ፕሮፐር በሆነ መንገድ ቁጭ ብላችሁ ተነጋግራችሁ ይሄንን ችግራችሁን በሰላም የምትፈቱበትንና አባላቶች መብታቸውን የሚያስከብሩበትን መንገድ አመቻቹ ነው ያለው። የአባላት መብት ጉዳይ ደግሞ የቻሪቲ ኮሚሽን ህግ ብቻ ሳይሆን በቃለ ዓዋዲውም በውስጥ ደንባችንም፣ አሁን እየካዱ ባሉት በውስጥ ደንባችንም የተደነገገ ነገር ነው። ስለዚህ ቻሪቲ ኮሚሽን ያለው ምንድነው? ቁጭ ብላችሁ ተነጋግራችሁ ይችን ቤተክርስቲያን እንዴት አድርጋችሁ በሰላም እንደምትከፍቷትና እንደምታስተዳድሯት እንዴት አድርጋችሁ አዲስ የሰበካ አስተዳደር ጉባኤ ወይም ትረስቲዎች እንደምትመርጡ ለዚህም ቤተ ክርስቲያን አባላቶቹስ እነማን እንደሆኑ ማንም ከሜዳ ተሰብስቦ ሰበካ አስተዳደር ጉባኤ ሊያቋቁም አይችልም። ማን እንደሆነ እሱም የቻርቲ ኮሚሽን ህግ ብቻ ሳይሆን የቤተ ክርስቲያንም ህግ ነው። ያንን ሁሉ ተነጋግራችሁ ስትስማሙ ስትስማሙ ለሚገባው ክፍሎች ሁሉ ለካውንስሉም፣ ለፖሊስ ማስታወቃችሁ ስራችሁን ስሩ ብሎ ነው። የሰላም መንገድ ነው የከፈተልን ነው እንጂ ከሃይማኖትም ውጭ የሆነ ነገር አይደለም ያዘዘው እነሱ በሌላ ይላሉ እንጂ ከዚያ ከተጻፈ በኋላ ከነሱ ብዙም የጠበቅነውም አልነበረ ነው። ካለፈው ልምዳችንም አንፃር ግን በእኛ በኩል ከእኛ ጠበቆች ከሶስት ጊዜ በላይ ደብዳቤ ተጽፎላቸው ነበር ለእነሱ ጠበቆች። ምንም መልስም አልሰጡም። የሰጡት መልስም የለም። ምክንያቱም እንዲያውም እያሉ መልስ ከሰጠናቸው ሪኮግናይዝ አደረግናቸው ማለት ነው የሚሉት አሉ እኛ የነሱን ሪኮግኒሽን የምንፈልግ አይደለንም። በህጉም በኩል በእግዚአብሔርም በኩል ይኸው እዚህን ያለ ነው አለን። አይደለም እንዴ አለን። ይህንን መኖራችንን ሊክዱት አይችሉም። በህጉም በኩል አየን ቻሪቲ ኮሚሽን ቢሆን ሁለት ዲስፒቲንግ ፓርቲዎች አሉ። እነሱ ሁለቱ ተስማምተው ነው መፍትሄ ማምጣት ያለባቸው ነው ያለው። ስለዚህ ምንም የሰጡት መልስ የለም። ምክንያቱም መልስ ከተሰጡ ቁጭ ብሎ መነጋገር እና መስማማት ያስፈልገዋል፣ ያመጣል። እነሱ ግን ቁጭ ብሎ መስማማትን ሳይሆን ማሸነፍን ስለሚፈልጉ ብቻ እናሸንፍ። ስለዚህ የተጀመረው የተያዘው ስራ ሰላምን ለማምጣት ሳይሆን ስምምነትን ለመፍጠር ሳይሆን እንዴት አድርገን ነው የምናሸንፈው፣ እነኝህን ሰዎች እንዴት አድርገን ነው የምናሸንፈው ነው የሚያ አቅጣጫ ነው የተያዘው። ጊዜ በማጥፋት የለም ጊዜ ስናጠፋ ጊዜውን ስናጓዝ ስናጓትተው እነሱ እርስ በራሳቸውም ሳይስማሙ ይቀራሉ፣ ተስፋ እየቆረጡ ይተውታል። ስለዚህ ጊዜና ጊዜና ጊዜና እና እና እና ራዝምባቸው በዚያም በዚያም ብለም በዚያ መካከልም ደግሞ የስም ማጥፋቱ ዘመቻውን እንቀጥልበት። ስም ስናጠፋ የሆነ ያልሆነው ታሪክ እየፈጠርን ድሮ የተፈጠረ አዲስም እየተፈጠረ ድጋሙ እየተደረገ ወሬ እየተወራ ይሄን በምናደርግበት ጊዜ ቀስ በቀስ እያሉ ይጠፋሉ። እንደገና ደግሞ ከዚህ ማባረር አለብን፣ ከዚህ እናባረራቸው፣ ከዚህ እናባረራቸው ካምፔን ተጀምረዋል። በካውንስል ካምፔን ጀምረዋል፣ በፖሊስ ጀምረዋል። አሁን እንኳን እዚህ እያለን የእሳት አደጋ ነበር፣ እዚህ መጥቶ ነበር። አሁን እዚህ አሁን ጠርተዋል። ማን እንደጠራውም አያውቅም። አነጋገርናቸው፣ ማን እንደጠራቸው እንኳን አያውቁም። ግን ሁሉ ነገር ኤክስፕሌን አድርገን ተመልሰው ሄዱ። ደወራቸው ለሰርፕራይዝ ለምን እንደተጠሩም ገርሟቸው፣ አሁን እዚህ እያለን ገርሟቸው ነው የሄዱት። ለምን እንደተጠሩም አያውቁም። እና የዚህ አይነት ነው የተያያዘው። ግን እነሱ በሚናገሩበት ጊዜ ሰላም እናመጣለን እርቅ እናመጣለን በቪዲዮ በዩቲዩብ ይወጣል። የውሸት የማስመሰል እየሆነብን ነው እንጂ እኛ ሰላም እንጠብት እናናቀም። ለማንኛውም እኛ ይሄንን ጉዳይ ከህግ አማካሪዎችን ጋር እየተነጋገርንበት ነው ያለን ኢቭን ባለፈው ሐሙስ ዕለት እንኳን ራስ ሁላችንም ተገናኝተን ሰፋ ያለ ስብሰባ ረዘም ያለ ስብሰባ አድርገናል። ምክንያቱም አሁንም ተወደደ የተጠላም ምን ቻሪቲ ኮሚሽንም የሰጠው ቀጠሮ የተናገረው ምንድን ነው? በአይ ትዌንቲ ኤይዝ ኦፍ ፌብርዋሪ ሪቪው እናደርገዋለን ያሉት እነሱ ፓወሩም አላቸው፣ ለመጠቀም ፈቃደኛ ባለመሆናቸው ነው እንጂ። ስለዚህ ለቻሪቲ ኮሚሽንም መደረግ የሚገባውን ማወቅ የሚገባቸውን ትክክለኛውን እንዲያውቁ እያደረግን ያለ ነው። በሚቀጥለው ሳምንትም እንዲያውቁ እናደርጋለን። እነሱን በበኩላቸው እንግዲህ የሚነግሯቸውን እግዚአብሔር ያውቅ። በህግ በኩልም ማድረግ የሚገባውን እያደረግን ያለ ነው። ዝግጅቱ ማድረግ የሚገባውን ነገር ብዙዎቻቸው ታውቃላችሁ። የብዙ ሰዎችንም እርዳታ አስፈልጎናል። ለጠበቆቻችን ማድረግ የሚገባንን መስጠት የሚገባንን ኤቪደንስ በሙሉ ለእነሱ አስረክበናል። አሁን ያለ ነው እንግዲህ የቻሪቲ ኮሚሽን የሚለውን ማየት ነው። እንደገና ደግሞ በህግም በኩል ህጉ የሚለውን ነገር እናያለን። ይህ በዚህ እንዳለ ያው ባለፈው ሳምንት እንደምታስታውሱት ሐሙስ ዕለት አይደል ነው? ለስንቶቻችሁ እንደሆነ ደብዳቤ ተልኮ ነበር፣ የስብሰባ ደብዳቤ አችር ከዚህ ከመካከል እኛ አልደረሰንም። ከእናንተ ውስጥ የደረሰው ካለ እንጃ። ለተወሰኑ ሰዎች ደብዳቤ ጠርተው ስብሰባ ተብሎ ተጠርቶ ነበር። ትናንትና ነበር ያ ስብሰባ። አልደረሰኝም እኔ ሲጠየቁ ያሉት የለም አድራሻቸውን ስለማናቅ ነው። አድራሻው ላላቸው በሙሉ አድራሻቸው አድራሻቸው ላለው በሙሉ ሰልከናል አሉ። ለማባረር ሲሆን እንግዲህ የሁላችንም አድራሻ ነበራቸው አይደል፣ ያኔ ሲሞክሩ ያ የውሸት ነው። ተልእኮ ስብሰባ አድርገዋል። ስብሰባው ላይም ሰዎች ተገኝተው ነበር። ያው የውሸት የማስመሰል ስብሰባ ነው። የሰላም የማምጣት የእርቅ የማምጣት ሳይሆን ተሰብስበን ነበር አነጋግረን ነበር ለማለት ነው። ደብዳቤው የተጻፈው አይተነዋል፣ ደብዳቤውን ደብዳቤው የተጻፈው በአምስት ፌብርዋሪ ነኝ ይላል ደብዳቤው። ግን ኤንቨሎፑ ደግሞ ከውጭ የሚለው በ18 ፌብርዋሪ ነው የሚለው። እንግዲህ ፖስታ ቤት 13 ቀን አቆይቶት ነው አምላክ ይወቅ። ግን ይህ ሁሉ የሚያሳየው በእርግጥም ሰላምን ለማምጣት በእርግጥም ለመስማማት የማይፈልጉ መሆናቸው ነው። እኛ ግን ሁል ጊዜ ቢሆን ከመጀመሪያው ጀምሮ ይህም፣ ደጋግሜ እዚህም ኦል ሴንትም የትም ቦታ ብያለሁ፣ ተስማምተን ተነጋግረን መፍትሄ ላይ ለመድረስ እና ያ የማይሆን ደግሞ መብታችንን በሕግ ለማስከበር ዝግጁ መሆናችን ደጋግሜ የተናገርኩት ነገር ነው። ለማንኛውም እነሱ ስብሰባ አድርገዋል። ያን እነሱ ያደረጉትን ስብሰባ ያው እነሱም ተመክረው ነው ያደረጉት፣ አድርገውታል፣ ተደርጓል። የእሱን ምን እንዳደረጉ ምን እንደተነጋገሩም አውቀናል። ይሄንን ይዘን ከህግ ጠበቃዎቻችን ጋር እንነጋገራለን። በሚቀጥሉት ሳምንታት ውስጥ 28 ፌብሩዋሪ ያልቃል። ቻሪቲ ኮሚሽንም የሚለውን እንሰማለን። ለእነሱም አስፈላጊውን ሁሉ እናቀርባለን። ከህግ ጠበቃዎቻችን ጋር በመመካከርም በፍርድ ቤት መደረግ የሚገባውን ነገር እየተመቃቀን ሰሞኑን ከነሱ ጋር እንነጋገራለን። ያለውን ሁኔታ እናሳውቃቸዋለን። ለማንኛውም በሚቀጥሉት ሳምንታት ውስጥ ከቻሪቲ ኮሚሽንም የሆነ ሙቭመንት እንጠብቃለን። በህጉም በኩል የሆነ ሙመት እንጠብቃለን። የሚሆነውን ነገር ለመነጋገር እንድንችል ናይንስ ኦፍ ማርች ከቶክሎክ ጀምሮ ኦልሴንስ ታውቁታላችሁ፣ ኦልሴንስ ስብሰባ ይኖረናል። ያንስ ደግሞ ያለን ሁኔታ እስከዚያ ድረስ ያለው ሁኔታ እናስረዳለን። ከዚያም በኋላ ምን መደረግ እንዳለበት እንነጋግራለን። ግን እስከዚያ ድረስ በጸሎቱም ቢሆን አንድነታችንን ጠብቀ መኖር ነው ያለበት። እየሞከሩ ያሉት ብዙ የመከፋፈል ስራ እየተሞከረ ነው ያለው። ከዚህ ለማባራረም እየተሞከረ ነው ያለው ግን አንድ ላይ እስከሆንን ድረስ የማንወጣው ችግር የማንወጣው መከራ የለም። ኦኬ። ስለዚህ ናይንስ ኦፍ ማሲን ድረስ ደግሞ እንነጋግራለን። ይሆን ነው ለዛሬ ያለኝ። እንግዲህ ዛሬ ኪዳነ ምሕረት ነች። ኪዳነ ምሕረትን እናክብር። እግዚአብሔር ይስጥልኝ። እውነትን ያያቸው ንገሩኝ፣ አገሯ ወዴት ነው ቦታ ማደሪያዋ

ኃላፊነቱን ዘንግቷል። መሞቱ ላይ ቀር በቀኑ እውነቱን ልቡ እያወቀ ግፍ ሲሠራ እያየ ባይኖ መንጋውን እንዲጠብቁ በቤት ላይ የሾምካቸው ክብራቸው አይጉደል እንጂ ለሕዝቡ ግድም የላቸው። እውነት ኢየሱስ ነው መንገድ ወንድ ልጅ ቆሞ ያመጣል ልቡና እጁ ተሰብሮ ደግሞ ቁጭ ብሎ ያለሳል ለእግሮቹ መሐል ተጠብሮ ወዳጄ ባለችው ደምታ ወዳጄ ባላ ተጎር ትውልዱ በመከዳዳት ሸሽቷል፣ እውነት እንትቶ እውነት ኢየሱስ ነው መንገድ ሕይወትም ነው አይዋሽም፣ መስቀሉ ባሰታትማሉ ትንያያችው ነገሮኝ ሀገሯ ወዴት ነው? ቦታ ማደሪያዋን ስፈልግ እኔ መሞቴ ነው! ላገኛት ብዳክ በእግሮች ፋና ከሰው ዘርራ

አቤቱ አምላካችን እግዚአብሔር ሆይ ለእኛ ያላደረግከው ምን አለ? ውለታና ቸርነትህ ፍቅርህና መግቦትህ ከአእምሮአችን በላይ ነውና ተመስገን።